ረዋንዬ እንኳን ደስ አለሽ። እንግዲህ አላህ የምትረዘቂበት የልፋትሽን ውጤት የምታገኝበት ያደርግልሽ። ወላሂ የለፋ ሰው፣ የደከመ ሰው፣ የሰራ ሰው ያግኝ። ማንም ይሁን ማን ያግኝ የልፋቱን ዋጋ እና አላህ ርስቅሽን ላንቺ ያለውን ሁሉ ወዳንቺ ያምጣው። ላንቺ ያላለውን ክፉ ክፉ ነገሩን ደግሞ እዚህ ስራሽ ላይ ገንዘብሽ ሁሉ የሀላል ገንዘብ ይሁን። ባህላን የሚመጣ ገንዘብ ሁሉ ያርግልሽ ምትሰሪ ሁሉ እና መልካም የስራ ዘመን ይውንልሽ። አንቺ ጎበዝ ነሽ፣ ጠንካራ ነሽ። ብዙ ነገር አልፈሽ አሪፍ ነገር ላይ ደርሰሻል። አሁንም ደግሞ እንሻላ ከዚህ በኋላ ያ ይሄ የማልቀስ ይሄ ደካማ ሴት የመሆን ከሀቡ ጋ እየዋልሽ ራሱ አንድን ባራሱ ከአይንሽ መፍሰስ የለበትም ጠንካራ ሴት ሆነሽ ማለት በቃ ያለፈው ሁሉ ለጥሩ እንደሆነ የልፋትሽ ውጤት እዚህ ጋር እንዳደረሰሽ ማሳየት አለብሽ። ካሁን በኋላ ለሚወድሽም፣ ለሚጠላሽም፣ ለሚያከብርሽም፣ ለሚንቅሽም የደረስሽበትን ቦታ ጥሩ ጥሩ ነገር በቃ ፊት ለፊትሽ እያሳየሽ እየሰራሽ ቢከፋሽም የሆነ ነገር ውስጥሽ እንኳን መከፋት በስራ ላይ እንኳን ቢመጣ ቤትሽን ዝግት አድርገሽ ለሰው ሳታሳይ ቤትሽን ዝግት አድርገሽ ጨርሰሽ ሁሌ በስራሽ ላይ ደስተኛ እንደሆንሽ ምርጥ እንደሆንሽ አሳይተሽ ኢንሻአላህ አላህ ከዚህ በላይ ይገባሻል ይስጥሽ፣ ርስቅሽን ይክፈትልሽ። እሺ፣ እኔ መልካም የስራ ዘመን ይመልሽ። ሌላ ደግሞ አንድ ነጥብ ላስታውስ፣ የሚፈልገው ነገር ካሜራስ ገጥ የሚስቁሽስ ሙሉ መሰግናለሁ። ረጂ አቡዬ አለ አራት ጎበዝ መልሽባዳናንን ምድላሰላነብሩ ነብሩ ዝተሊ ይኮሜንት እየፃፍኩ ነበረ። ይሄ ሁሉ ከአላህ በታች በሀቡና በረዳችኋት ነው ብዬ እየፃፍኩ ነበረ። ወላ ሁላችሁም ጀዛኩም እለ ኸይር በእርግጥ ወላሂ አረብ ሀገር ዱባዮች ሀቡዬም ዱባይ ነበረች። በተለይ በጣም ትለያ አላችሁ። በጣም አላህ ይጨምርላችሁ። የወደቀን ስታነሱ ስትረዱ ምናምን በጣም ታስጥቀናላችሁ። ለሁላችንም አላህ እንደ እናንተ ፍቅር ይስጠን። ያረብ እንሻላ አላህ ደግሞ ከዚህ በለጠ ይስጥሽ ረዋንዬ። አላህ ይርዳሽ። በተረፈ ሁሉም ተብሏል።

ክፉ የሰው ትዳር የሚያፈርሱ የሰው ብር የሚበሉ ህገወጥ ደላሎች ክፉ ሰዎች ሰው ላይ ክፉ ነገር የሚያደርጉ ሁሉ ያሉት ዱባይ ነው። በጣም መልካም ሰዎች ያሉት ዱባይ ላይ ነው። ሰው የሚረዱ የሚያግዙ ያሉት ዱባይ ላይ ነው። አይገርምም! ሁለገብ ናት ዱባይ። ዩናይትድ አረብ ኤምሬት ሁሉንም ሰብስባ አንድ ላይ የያዘች ሀገር ናት። እኔ እርዳታ ሁለት ዓመት ከምናምን ስሰራ እንዳለ ደብተሪ ላይ የሞላው የኢማራት ቁጥር ነው እንዳለ እርዳታ አንደኛ በእርዳታ ዩናይትድ አረብ ኤምሬት ያሉ አበሾች አንደኛ እና በክፉም ደግሞ በመባላትም በህገ ወጥ ደላላም ባል በመቀማማትም የሰው ትዳር በማፍረስም በብሄርም በማባላት በሁሉም ነገርም ያሉት ደግሞ እዛ ነው። በቃ ለሚባል ነገር የምንሰማው ከዩናይትድ አረብ መሬት ነው። ይገርማል። ሂጂበት ፊቸሪንግ ጊቢ ረጁ መልካም ምኞቷን ተመኝታልሻል። ሱሱ መልካም ምኞቱ ተመኝላ። ሪም መልካም ምኞቱ ተመኝላ የኔማር ብዢ፣ በርቺ፣ ወደ ኋላ አትበይ፣ አታልቀሺ። ወሬም ለቅሶሽን እምባሽን ነው የሚያዩ ሰዎች ሁሉም። እምባሽን አታሳይ ማለት አታሳይ ማለት ሳይሆን ማታ አይገባቸውም፣ በቃ ማልቀስሽ አስፈላጊ አይደለም። ለማ የሚመስልሽ አሁን አንቺ ከዚህ በኋላ ስራ ነው፣ ስራሽ ላይ ፎከስ ማድረግ፣ ስራሽን እንዴት ላሳደግ እንጂ ባይ ዘ ወይ እንትን አትበይ። በቃ ጠላት እንዳለሽ ፊል አታድርጊ፣ ስራሽ ላይ ፎከስ ስታደርጊ ስለ ሰዎች ሳታስቢ ስትቀሪ ስራሽ ላይ ፎከስ ስታደርጊ ስራሽን እንዴት ላሳደገው ብለሽ ታስቢያለሽ። ይሄ ፎከስሽን ሙሉ ለሙሉ ስራሽ ላይ አድርጊ። እኔ የምልሽ ይሄንን ነው ማሬ። እንኳን ደስ አለሽ እንኳን ደስ አለሽ። እሺ፣ በጣም ደስ ብሎኛል። ስራሽን በደንብ ለማሳደግ ሞክሪ፣ ጣሪ፣ በደንብ ፎከስ አድርጊ ስራሽ ላይ። ሌላ ነገር አታስቢ። በቃ ስለሌላ ነገር ስታስቢ ነው ሌላ ነገር የሚመጣብሽ። ስራሽ ላይ ግን ሁሌ ስራሽ ላይ ፎከስ የምታደርጊ ከሆነ ስራሽ እያደገ እያደገ እያደገ ይመጣል። ይሄ የኔ ምክር ነው እና ስራሽን ምን ጎደለኝ፣ ምን አነሳኝ፣ ምን ልጨምር የሚለው ላይ ፎከስ ስታደርጊ ትረሸዋለሽ የሚያስታውስሽን ነገር እና ደስ ብሎኛል። ጨርሽ ያለው አላቅም አቃለኝ ማለት በቃ ሲሪየስሊ፣ እንዴት ስራሽ ላይ ትኩረት አድርገሽ በቃ ስራሽ ላይ ስራሽ ላይ ፎከስ አድርገሽ ለኔጌቲቭ ነገሮች መልስ መስጠት መተውሽ በቃ ስራሽ ላይ ብቻ ትኩረት አለሽ። በጣም ማደንቅ አለው በጣም እኮራብሻለሁ። ለምን? ስራሽ ላይ ትኩረት ስለአለሽ ነው እንደዚህ ያደግሽው። የኔ ማር ብልቀት አድርጊያለሽ። ለምን? አሁን ስራሽ ላይ ብቻ ትኩረት ስለምታደርጊ የዋህ ስለሆንሽ፣ ለማንም ማንም ላይ ስለማትቀኝ፣ ስለማትመቀኝ፣ ክፋት ስለሌለብሽ፣ ስራሽን ብቻ በርትተች ስለምትሰሪ ያደግሽው። አሁንም ደግሞ ከዚህ ብልቀት አድርጊያለሁ የኔ ማር አመሰግናለሁ። ባይ ዘ ወይ ፖዝቲቭ፣ እኔ ከሀቡዬ ዬ ሁሌ ነው የምነግራችሁ፣ ወላሂ እኔ የሰው ልጅ ሁሉ ነገሩ ሁሉ ነገርሽ አይወደድም አለ ማሪ፣ ሁሉ ነገሩ አይወደድም። ፖዘቲቭነትሽን ወላሂ በጣም ነው ማደንቀሽ፣ ሰው ላይ ስለማትመቀኝ፣ የሰው ልጆች ሲሰሩ ሲያድጉ ሰፖርት ስለምታደረግ፣ ይሄንን ነገርሽን በጣም እወደዋለሁ። በጣም የሚመቸኝ ደግሞ እዚህ ሶሻል ሚዲያ ላይ አንቺ ሳትመጪ የነበረብን ቫይቭ እናውቀዋለን፣ የምንሰራ ሰዎች የነበረብን ቫይቭ ግልጽና ግልጽ ነው ሰው መተሽ እንግዲህ የሚሰሩ ሰዎችን ስለምታበረታች በደንብ እናመሰግነው እናመሰግናለን አለ አንቺ የራስሽን ወርቅ ቤት ከፍተሽ ያሳየን ደሚለን የመጀመሪያዋ ኢትዮጵያዊት ቤት ወርቅ ቤት ኢማራት ላይ የከፈተች ተብለሽ ትልቅ ሚንሻላ አይቀርም አንድ ቀን ንሻላ ያለሽ ታደርጊዋለሽ መጀመሪያ የሚሰራ ሰው የሚጥር ሰው ያለሁበትን ስለማቅ እረዳሻለሁ። የአንቺ እንትን ላይ እኔ ማለፍ በታል የኔ ፍቅር እኛ ሰራተኞች ደግሞ በጣም መስራትና መለወጥ በፈለግን ቁጥር ብዙ ፈተና ይገጥመናል። እና ገባሽ እኔ ያው ብዙ ነገር አሳልፌያለሁ። የሆነ ነገር ላይ ለመድረስ ስትይ ብዙ ዱ ላይ እንትን ይልብሻል ያልፍብሻል። እና ለዛ አንቺ ጠንካራ ሆነሽ ዛሬ ይህን ነገር አየሽ። ደግሞ የዛሬ ዓመት ሌላ ነገር ከአንቺ እንጠብቃለን። ኔ ፍቅር ኢንሻላህ አላህ ያግዝሽ። ያው በዱዓ እንተጋገዛለን። ይኔ ፍቅር ንግግርሽ እናንቺ አትመሳሰሉም በፍጹም ለምን

እና በዱዋ ሁላችን በዱዋ ኩ ነው የምንኖረው። አቡዬ ቋንቋው ይሄ ነው፣ ሌላ ቋንቋ የለውም። ሌላ ቋንቋ ቢኖረው አሪፍ ነበር ከኔ ጋር ሜር እኮ አላህኛን ይሰማናል። እናቴ በነገራችን ላይ አምና ሃይማኖት ማለት ነው። ሃይማኖትም ሆነ ቃሉ በልብ ነው፣ ውስጥሽ ላይ ካለ ልብሽ ነው። ገባሽ? እኛው ማንነት ይሳል ውስጥ ያለው ነው ሁሉ ነገር። ከፍ አድርጎ የሚያኖረኝ አላህ የውስጤን ነው የሚያየው። ውስጤ ላይ ተንኮል፣ ሸር፣ መጥፎ ለሰው ልጅ መጥፎ አመላከት የለኝም። ገባሽ ለዛ አላህ ጋር ማንም በላይ ውስጤን ነው የሚያየልኝ። አንድ ቀን ደግሞ ወደ ማንነታችን መመለሳችን አይቀርም። መቼስ እንደዚሁ ኛ አላረጅም አልቀርም፣ እንዲህ ሆነን አልሞትም አይቀርም። እንዳልሞት መሞት አልፈልግም። ቤታዩ ፍላወር ላኪልኝ። ጆይን ስታረጊያዮች ነይ ኮንግራቱሌሽን ብያት። ለረዋን ሱቅ ከፍታለች በዱባይ ረዋን እህታችን በጣም ደስ ብሎኛል። እኔ በረዋን ላይክ በቃ እኔ ልጄን ማስመርቅ ያህል አይነት ስሜት ነው የሚሰማኝ በጣም ደስ ብሎኛል። በቃ እውነት ነው የምላችሁ በቃ ሁሌ ስታዝን ስታለቅስ ስለማያት ዛሬ ላይ የራሷን ሱቅ ከፍታ ሳያት በቃ ላይክ በጣም ደስ ይለኛል። ደስታዬ ወደር የለውም። ነገም ደግሞ ትልቅ ደረጃ ደርሳ እንደማያት አምናለሁ ጠንክራ በርትታ ምንም ነገር ከዚህ በኋላ የሚባል ምንም አይነት ነገር ቢባል ሳታለቅሺ ሳትንትን ሳቲ በቃ ገባሻ፣ በርትተሽ ምንም እቃ ቢመለስ ኢትስ ኦኬ። የሆነ ነገር ቢሆን ኢትስ ኦኬ። ፈጣሪ ስላላለው ነው አንተ የተሰፋ ብቻ ነው የምትሸጪው። ድሪያ ብቻ ነው ማሰፋት የሚቻለው። ሺቲ የተሰፋ ብቻ ነው። ሰባት በመቶ አለኝ አራት በመቶ አለ። ሰባት በመቶ በዚህ በኩል ነው፣ እነዚህ ናቸው። አራት በመቶ ደግሞ በዚህ በኩል ነው። እስከ ሻርፑ ማለትክ ነው? እስከ ሂጃቦ እስቶን ያለው ድሪያ ደግሞ እነዚህ እዚህ ጋር ነው። በዚህ በኩል ከለር አለው በምትፈልጉት አለ። ረረ ዋን ስልክሽን መላ በይው። በጣም ይረብሻል እና እኔ የሚዩት ሁላችን የሚዩት አድርገን ብቻ ነው አንቺ ማውራት ያለብሽ ስልክሽ ስለሚረብሽ። እና እንትን ምንድን ነው ስሙ ሌላ የምትይዣቸው ነገሮች አንደኛ ሺቲ ሰባት በመቶ እና አራት በመቶ ድሪያ የተሰፋም ብትንም ታሰፊያለሽ ማሰፋት የፈለገ ለልጅና ለእናትና ለሕፃን ልጅ ታሰፊያለሽ። ማሚ ኤንድ ሚ ለእናትና ልጅ ማሰፋት የምትፈልጉ ለብቻ ለእናት ብቻ ማሰፋት የምትፈልጉ ታሰፋለች። እንደገና ስኪን ኬር ፕሮዳክቶች አሏት። የሁላችሁ የሕፃን ልጅ ድሪያም ማሰፋት ትችላላችሁ። ለኢድ ለአረፋ ምናምን እናትና ልጅ አንድ አይነት የምትፈልጉ ማሰፋት ትችላላችሁ። እንደገና የፀጉር ቅባቶች አሏት። የእንትኖች ስኪን ኬር ፕሮዳክቶች አሏት። የፊት የፊት ፕሮዳክቶች አሏት የፀጉር ፕሮዳክቶች፣ ጂ ፕሮዳክቶቹ ጋር አሳያቸው ፕሊስ። ላችሁ ሄር ፕሮዳክቶች አሏት። የጸጉር የተለያዩ ትሪትመንቶች፣ ክሬሞች፣ የተለያዩ ነገሮች አሏት። እንደገና የፊት ቀሲል አላት። ቀሲሏን እኔም ሞክሬዋለሁኝ። አቡዳቢ ያለው አምጥታለኝ፣ እዮ መጠቻለሁ። እዚህም ከመጣው ሽቴዎች ስትልክልኝ አብራ ልካልኝ ነበረ። በጣም በጣም ወደ እጀዋለሁኝ። ቀሲል አላት ለፊት ያጠራል። እና የጸጉር ክሬሞች፣ አባያ ድሪያ ሺቲ፣ ከሻርፕ ጋር ያለ ሻርፕ ሺቲ ሰባት በመቶ አራት በመቶ አላት። ድሪያ ብትን ማሰፋት የተሰፋ እና አባያ ሌላ ደግሞ የወንዶች ሞሮኮ ስታይል ድሬስ አላት። የወንዶች ቀሚስ ሞሮኮ ስታይል ጥምጣም፣ ሽርጥ አላት። እነዚህ ነገሮች አሏት። አዲስ ናት፣ አዲስ ሱቅ መክፈቷ ነው። ሄዳችሁ አበረታቷት፣ እንኳን ደሳለሽ በሏት። ኢትዮጵያ ትልካለች። እረ ረዋን፣ አሁን ደግሞ የሚሁት ሳደርግ አንቺ አብሪና፣ የት የት እንደምትልኪ ንገሪያቸው። ኮመንት ላይ እንዳለ ኢትዮጵያ ትልካለችው እያሉ ነው። ኢትዮጵያ እንሻላ፣ እጀምራለሁ። እስካሁን አላኩኝም፣ ግን እጀምራለሁ፣ እጀምራለሁ እንሻላ። ሌላ ቦታ ግን፣ ሁሉም ሀገር እልካለሁ። ሁሉም ሀገር ትልካለች፣ ቤተሰብ ሁሉም ሀገር የትም አይቀራት። ስለዚህ ከእናንተ የሚጠበቀው ማዘዝ ነው። እንዴት ግን አሁን ብቻሽን ሆንሽ በዚህ ሰዓት እንዴት ማንም አልመጣም ነው? እንመጣለን ያሉኝ። ኦኬ። ለነገሩ ቀን ላይ ሰው ስራ ስለሚሆን ስራውን ማታ እንመጣለን ብለውኛል። የስራ ሰዓት ስለሆነ ያው እመጣለሁ፣ ከስራ በኋላ ትክክል። ሎኬሽንን እንደነገረቻችሁ ሻርጃ፣ ሻርጃ ያርሞክ አል መዲና ሱፐርማርኬት አጠገብን ያለች ሶሪ ሻርጃ ያርሙክ መዲና ሱፐርማርኬት አጠገብ ነው ያለችው፣ ቅድስት ክትፎ።